የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። የ2005 የኮንዶሚኒየም ተመዝጋቢዎች ስብሰባ አካሄዱ። ጠቅላይ ሚኒስትር ዶክተር አብይ ቢልጌትስን ሸለሙ። የኢትዮጵያ መንግሥት ሰብአዊ መብት በመጣስ ክስ ሊመሠረትበት መሆኑ ተገለጸ። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 አገራት ላይ የቪዛ ገደብ ጣለች። ኬሪያ ኢብራሂም አዲሱን የጌታቸው ረዳ ፓርቲ እንደሚደግፉ ገለጹም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። ጠቅላይ ሚኒስትር ዶክተር አብይ ቢልጌትስን ሸለሙ። ጠቅላይ ሚኒስትር አብይ አህመድ ዜራዊ ቤተ መንግስት በተካሄደ ስነስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢልጌትስ ሸልመዋል። ይህ የክብር ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ሥራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ያከበረ ነው። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ሥራዎችን ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳትም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሠረተውን አገልግሎታቸውን አደንቀዋል። ሳዑዲ አረቢያ ኢትዮጵያን ጨምሮ በ14 አገራት ላይ የቪዛ እገዳ ጣለች። ሳዑዲ አረቢያ በምድሩ በ14 አገራት ዜጎች ላይ የብሎክ ቪዛ ማውጣቷን በጊዜያዊነት ማገዷን አስታውቃለች። ከእነዚህ አገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ አገራት ይገኙበታል ተብሏል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችን እና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችን እንደሚጎዳ ተገልጿል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽ ተካተዋል። እነዚህ ሀገራት ከሳዑዲ አረቢያ ከፍተኛ የሰው ኃይል ፍሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ተዘግቧል። የብሎክ ቪዛ የሳዑዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳዑዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም፣ ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣፈንታ አጣብቂኝ ውስጥ ሊጥል ይችላል። የ2005 የኮንዶሚኒየም ተመዝጋቢዎች ስብሰባ አካሄዱ። የ2005 የ20/80 እና የ40/60 የኮንዶሚኒየም ተመዝጋቢዎች ትናንት ምሽት ውይይት አካሂደዋል። በቴሌግራም ኦንላይን ከምሽት 3 ሰዓት እስከ 4 ተኩል በተካሄደው ውይይት በመቶዎች የሚቆጠሩ ተመዝጋቢዎች ተሳትፈዋል። የተመዝጋቢዎቹ ኮሚቴዎች በመሩት ውይይት ባለፉት ሳምንታት ያካሄዷቸውን እንቅስቃሴዎች በተመለከተም ሪፖርት አቅርበዋል። ባለፉት ሳምንታት ኮሚቴዎች ቤቶች ልማትና ከንቲባ ጽሕፈት ቤት መሄዳቸውንና አቶ ዘላለም የሚባሉ ባለሥልጣን አግኝተው ማነጋገራቸውን ገልጸዋል። ኮሚቴዎቹ ያዘጋጁትን ደብዳቤ ይዞ በየቢሮው ቢሄዱም ደብዳቤ የሚቀበላቸው ባለመኖሩ በቃል ብቻ አስረድተውና ተናግረው እንደተመለሱም ተናግረዋል። ኃላፊውም የኮንዶሚኒየም ተመዝጋቢዎች በፊት በተመዘገቡበት የቤት ልማት ፕሮግራም ቤት የማግኘት እድላቸው ጠባብ መሆኑን ገልጸውም በመንግስትና በግል አጋርነት የሚሰሩ ቤቶችን ለመጠቀም የገንዘብ መጠናቸውን ከፍ ማድረግ እንዳለባቸው ነግረዋቸዋል። በ7030 ወይም በ3565 እና ወደፊት ይፋ በሚደረጉ ማዕቀፎች ውስጥ ለመካተት ተዘጋጁ ማለታቸውንም ገልጸዋል። ኮሚቴዎቹ የኮንዶሚኒየም ተመዝጋቢዎች አቅም ከሌላቸው ውስጥ የሚል ጥያቄ አንስተው ኮንዶሚኒየም ለልማት ትንሾች ብቻ ተሰጥቶ በማለቁ አማራጭ የለም ሲሉ ኃላፊው መናገራቸውንም ለተሰብሳቢዎች ይፋ አድርገዋል። መንግስት ያቀረባቸውን አማራጮች የመጠቀም አቅም ያላቸው የኮንዶሚኒየም ተመዝጋቢዎች መብታቸውን ተጠቅመው የቤት ባለቤት የመሆን ነፃነት እንዳላቸው የተጠቆመ ሲሆን፣ አቅም የሌላቸው መንግስት የተሻለ አማራጮች እንዲያቀርብ አስፈላጊውን ሂደት ማለፍ እንደሚገባም በስብሰባው ተገልጿል። ተመዝጋቢዎቹ በአሁኑ የመንግስት የቤት ተመን 20 ፐርሰንት በራሱ በጣም ከፍተኛ ገንዘብ ስለሆነም ከዚህ በላይ መቆጠብ ከአቅማቸው አንጻር ይፈትነናል ያሉ ሲሆን ተገጣጣሚ ቤቶች ዋጋቸው ቅናሽ ስለሆነ መንግስት ዋጋውን አውቆና ተመን አውጥቶ እንዲያመቻች እንዲጠየቅም ሀሳብ ተነስቷል። 3565 የሚለው የቤት ፕሮግራም መንግስት መሬት ላቀረበበት 35 ፐርሰንት ቤቶችን የሚወስድበት አሰራር መሆኑን የጠቆሙ አስተያየት ሰጫዎች መንግስት ቤቶቹን በ20/80 አከፋፈል ማመቻቸት የሚችልበት እድል ቢፈጠርልን ሲሉ አማራጭ አሳብ አቅርበዋል። ኮሚቴዎች ከመንግስት ኃላፊዎች የተረዱት ከሪል ስቴት ዝቅ ባለ ኮንዶሚኒየም ግን ከፍ ባለ ዋጋ እንድንጠቀም ሊያቀርቡ ምዝገባ ሊያወጡ እንደሚችሉ መረጃ ማግኘታቸውን አሳውቀውም ዋጋውን እንችለዋለን ወይ ለሚለው በቂ ምላሽ አለማግኘታቸውን ይፋ አድርገዋል። መደራጀት ከአቅማችን በላይ ለሆነ ተመዝጋቢዎች አመታት የቤት ጥያቄዎቻችንን በተመለከተ መንግስትን በማህበራዊ ሚዲያና በተለያዩ የሚዲያ አማራጮች ድምፅ ማሰማት መቀጠል አለብን ብለዋል። ተመዝጋቢዎች የቲክቶክ አካውንት በመክፈት ዘመቻ መክፈትና አጀንዳ መሆንና ትኩረት ማግኘት መቻል እንደሚያስፈልግም ተገልጿል። የ2005 ተመዝጋቢዎች በርከት ብለው ወደ ቤቶች ልማት በመሄድ ጥያቄዎችን ማቅረብና ቁርጡን ማወቅ እንደሚገባቸውም ገልጸዋል። በመጨረሻም የማህበራዊ ሚዲያ ዘመቻቸው ተጠናክሮ እንዲቀጥል የተወሰነ ሲሆን፣ በአካል ተሰብስቦ መሄድን በተመለከተ ኮሚቴው ተወያይቶ ውሳኔውን ይፋ ለማድረግ ቀጠሮ ይዞ ስብሰባው ተጠናቋል። የኢትዮጵያ መንግስት ሰብአዊ መብት በመጣስ ክስ ሊመሰረትበት መሆኑ ተገለጸ። ሁማን ራይትስ ፈርስት ኢትዮጵያ በመንግስት ላይ ሰብአዊ መብት የመጣስ ክስ ሊመሰረት ነው። አገር በቀል የሆነው ሁማን ራይትስ ፈርስት ኢትዮጵያ የተሰኘው የመብት ተሟጋጅ ተቋሙ መንግስት በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቤታቸው ባለመመለሱ የሰብአዊ መብት ጥሰት ፈጽሟል በሚል ክስ ለመመስረት መዘጋጀቱን አስታውቋል። የተቋሙ ዳይሬክተር አቶ ተስፋ ለምበርሄ በዚህ ጉዳይ ላይ ዝግጅታቸውን እያጠናቀቁ መሆናቸውን ገልጸዋል። ሲናገሩም ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል። ነገር ግን እኛ ጉዳዩን ወደ ሕግ መውሰድ አስፈላጊ ሆኖ አግኝተነዋል ብለዋል። ተፈናቃዮች ወደ ቤታቸው ባለመመለሳቸውም የሰብአዊ ቀውሱ መባባሱንና የከፋ ሁኔታ ማድረሱን የጠቀሱት ዳይሬክተሩ ጨምረውም ከትግራይ ክልል የተፈናቀሉት ሰዎች ለሶስትና ለአራት ዓመታት በአስቸጋሪ ሁኔታ ውስጥ ከመኖራቸውም በላይ አሁንም እየተሰቃዩ ናቸው ሲሉ አስረድተዋል። እንደ አቶ ተስፋ ለም ገለጻ ተፈናቃዮችን በፈቃደኝነት ወደ ቤታቸው መመለስ የሰብአዊነት ስራ ብቻም ሳይሆን በአገርና በዓለም አቀፍ ህግ የተቀመጠ ግዴታም ነው። የአፍሪካ ህብረት የካምፓላ ስምምነትና የኢትዮጵያ ህገ መንግስት ይህንን በግልጽ ማስፈራቸው ነው ም ጠቅሰዋል። መንግስት ተፈናቃዮችን የመመለስ አስቸኳይ እርምጃ የማይወስድ ከሆነ ድርጅታቸው በእነዚህ ህጋዊ መሠረቶች ወደ ክስ ለማምራት እንደሚገደድም አሳስበዋል። ዳይሬክተሩ በአማራ፣ በኦሮሚያ እና በሌሎች ክልሎች የሚገኙ ተፈናቃዮችን ከግምት አለማስገባታቸው እንቅስቃሴያቸው ከሰብአዊነት አንጻር ግምት ውስጥ እንዲገባ አድርጓቸዋል። ኬሪያ ኢብራሂም አዲሱን የጌታቸው ረዳ ፓርቲ እንደሚደግፉ ገለጹም። በአክሱማዊያን ሚዲያ ቀርበው የተጠየቁት ክብርት ወይዘሮ ኬሪያ ኢብራሂም በቀድሞ ህወሓትና በሻዕቢያ መካከል ጽምዶ እየተባለ እየተደረገ ባለው ግንኙነት ላይ ትችት ሰንዝረው ስምረት ፓርቲ እንደሚደግፉ አስታውቋል። ህጋዊ አሰራር የተከተለ አይደለም። አንዲት ክልል ከሌላ ሀገር ጋር ግንኙነት እንድታደርግ የሀገሪቱ ህገ መንግስት አይፈቅድም። ለምን፣ እንዴት፣ በምን መልክ ለሚል ጥያቄም የሚመልስ አይደለም። ከዚህ በተጨማሪም የትግራይ ህዝብ ጥቅም የሚያስከብር አይደለም። ከኢትዮጵያ ወደ ኤርትራ የሚሄድ እንጂ የሚመጣ ነገር የለም። ከእንግዲህ ወዲያ ትግራይ 360 ዲግሪ አትከበብም የሚባለው ልክ አይደለም። ከኤርትራ መብራት፣ ስልክ፣ የባንክና ሌሎችም አገልግሎቶች ማግኘት አይታሰብም። በአጠቃላይ የትግራይ ህዝብ ከኤርትራ የሚጠቀሙ ነገር የለውም በማለት ተናግረዋል። ወይዘሮ ኬርያ በህወሓት የከረረ አካሄድ የትግራይ ህዝብ እንዲጠፋ አንፈቅድም ያሉ ሲሆን፣ ጌታቸው ረዳ ያቋቋሙት አዲሱ የትግራይ ፓርቲ ስምረትን እንደሚደግፉም ተናግረዋል። እስራኤልና ፈረንሳይ በጋዛ ጉዳይ የቃላት ጦርነት ላይ ገብተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እስራኤል በጋዛ የፈለገችውም በነፃነት እንድታደርግም አንፈቅድም የሚል ከወትሮ የተለየ ጠንካራ ማስፈራሪያ ሲሰጥ እስራኤል በምላሿ ማክሮን በእስራኤል ላይ የመስቀል ጦርነት ከፍቷል ብላለች። ማኑኤል ማክሮን ከኋላ ዘግይቶ የመጣውን የጸረ እስራኤላን የአውሮፓ ኃይል እየመራ ይመስላል። ሀገራትን ሊጎበኝ በሄደበት ሁሉ ስለ ፍልስጤም በተለይም ስለ ጋዛ መናገርን ዋና አጀንዳው ሆኗል። ግብፅም በጎበኘበት ወቅት ከፍተኛ የአቋም ለውጥ ያሳየበትን ንግግር ያሰማው ማክሮን ከዚያ በኋላም በቬትናም፣ በኢንዶኔዥያ እና በሲንጋፖር ባደረጋቸው ጉብኝቶች ከዚህ በኋላ እስራኤል የፈለገችውን እንድታደርግ ነጻነት ሊሰጣት አይገባም ብሏል። ማክሮን አክለውም እስራኤል በጋዛ የፈለገችውን ስታደርግ ዝም ብለን ከተመለከትን የእኛን ታማኝነት ያንኮታኩታል ብሏል። ስፔን የምትመራውን በእስራኤል ላይ ማዕቀብ የመጣል ዘመቻ ፈረንሳይ እንደምትቀላቀል ተናግራለች። ጀርመን ትላንት በሰጠችው መግለጫ ለእስራኤል የሚሸጠው የጦር መሳሪያ ስምምነት ጋዛ ባለው ሁኔታ ላይ ይወሰናል፣ የጋዛ ከበባ የሚቀጥል ከሆነ የጦር መሳሪያዎቹን ለእስራኤል የማናቀርብበት ሁኔታ ይፈጠራል ብላለች። ኔታንያሁ የማክሮን ውግዘትና ማስፈራሪያ ተከትሎም ፈረንሳይን ዘልፏል። የኮርሲካን፣ የኒው ካሌዶኒያን፣ የፍረንች ጉያኒያን ነፃነት ከነፈገችው ፈረንሳይ ስለ ሰብአዊ መብት ትምህርት አንወስድም ፍልስጤም የሚባል ነገር እንዳይመሰረትም እስከ መጨረሻው እንታገላለን በማለት አውግዟል። እስራኤል ፈረንሳይን የመስቀል ጦረኛ ብላ የዘለፈቻት ሲሆን ማክሮን በእስራኤል ላይ የመስቀል ጦርነት አውጇል ብላለች።